በረዶ ከሚፈላበት ከራስ ደጀን ተራራ ስር ካለ ሚስጥራዊ ዋሻው ውስጥ የተቀበልኩት ሚስጥር ወደ አፋር አካባቢ እንዳመራ የተጠቆመኝ መንገድ ድንገት በጎንደርና ወሎ መካከል መንገድ እያደረግኩ የገጠመ ጦርነትና በጫካው የነበረ ቆይታዬ የጦርነቱ ምክንያት በጥይት ተመቶ የወደቀም አስራ አራት ዓመት ታዳጊና ከጦርነት ለማምለጥ ያደረኩት የጫካ ጉዞ እጅግ የሚያስፈራው ገደልና በራም ተራራው ስር ያገኘኋቸው አስፈሪ ገጠመኞች፣ የመናፍስቱ መንደር፣ የጠንቋዮች ቤት ገብቻለሁ። ለአመታት የተዘጋውን አስፈሪ ቤት ተመልክቻለሁ። ጨረቃ ሙሉ በሆነችበት ሰዓት መብረቅ ሲወርድ፣ ከዛም ቤቱን ሲመታም፣ አስፈሪዋ ጎጆ ስትናወጥና እሳትና ጭስ ከመናፍስቱ መንደር ሲወጣ ተመልክቻለሁ። ምን አብራችሁኝ ስትቆዩ ይህንን እጅግ የሚያስገርምና የሚያስደንቅ ታምር የሚያስብል ገጠመኝን አጫውታችኋለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁ ቆዩ። ከአብዱና ከፋጢማ ቤት ከገባሁ በኋላም የህይወቴ የውጣ ውረድ በድንገት ቆመም። በገዳዮቹና በአሳዶጆች መካከል እንዲሁም በፍንዳታና በረሃብ የደነዘዙ እግሮችና ነፍስ የዚህ ሰላም አገኘችም። አብዱ አባወረው፣ አንተ ያለ እንግዳ ነህ በማለት ከመሜ እስካገገም ድረስ ሳልሳቀ ከእነርሱ ጋር እንድቆይ ደጋግሞ ይለምነኛል። እግሮች ለመራመድ እስኪችሉ ድረስ ፋጢማ የጓሮ ቅጠል ለቁ ሲሌ እያመጣች ለገላ ውሃ እያሞቀች ትሰጠኝ ነበረ። እዚህ ቤት ውስጥ ያለው መስተንግዶ ከማንኛውም ውድ ሀብት በላይ ሆነብኝ። እነሱ በሰጡኝ ሰላም ውስጥ የጦርነት የጥፋት ድምጽ ከውስጥ የጠፍቷል። አብዱ እጅግ በጣም የውሃ ነው እናና ጥልቅ የሆነ ሰው ነበረ። የአምስት ልጆች አባት ሲሆን እኔን እንደ ራሳቸው ስድስተኛ ልጃቸው ነበር የሚያዩኝ። ቀናችን ብዙን ጊዜ የሚጀምረው አባወራው ከብቶቹን ወደ ጋጥ ማሰማራትና በዙሪያው ያሉ አትክልቶቹን ውሃ ማጠጣትና መንከባከብ ላይ ነበረ። እኔም ከኋላ ሁኜ እያገዝኩት እንዲሁ በሆኑ ቀናችን ጀምራለን። የከተማው ግርግር የማህበራዊ ሚዲያ ጫና እንዲሁም ወግ የለም ሰላማዊ በፍቅር የተመላም ነፋሻማ አየር ብቻ ተቀምጠናል። ፋጢማ በየደቂቃ ርጎና ወተት በዋዜ አድርጋ ታመጣለች። ያላህ እንግዳም እያለች ያለች የምትሰጠኝ እንክብካቤ የልቤን ስብራት ሰብሶ መመለስ ጀምሯል። ምክንያቱም ሃይማኖት፣ ባህል፣ ማንነት አንዳያረገንም ሰውነት ግን አገናኝን ቸርነትና ደግነትን በጎነትና መልካምነትን በእናብዱ ቤተሰብ አየሁኝ። ምክንያቱም እኔ ማልሁን ከየት ልምጣም እንዴት ልምጣም አያቁም። ፍቅራቸውና ሰላማቸው ግን ይጋባል። እጅግ በጣም ማራኪ የሆኑ ፈገግታቸው፣ እጅግ ሰላማዊ የሆነ አማማራቸው እጅግ ያስመኛል። ምሽት ላይ የጨረቃ ብርሃን ሸለቆውን ሲያጥለቀልቀው ልቤን በያዘው አድራና በአብዱ እምነት መካከል ተወጥሬ ጥያቄን ሰነዘርኩኝ በዚህ አስፈሪ ገደል ውስጥ ብዬ ጀመርኩኝ ከሰው መራቅን መረጣችሁ ቤተሰብ ይዛችሁ ብቻችሁን ለመኖር እንዴት ቻላችሁ የብቸኝነትና የአራዊት ስጋት እንዴት ተቋቋማችሁት ምክንያታችሁስ ምንድን ነው ለምንስ ጭል ባለ በረሃ ብቻችሁ በዚህ ጫካ ለመኖር ተገደዳችሁ ብዬ ጠየቁትም ነፋሻማ አየር ይመጣል ከሰሜን ዙሮ በደቡብ አድርጎ እኛ ጋር እያራገፈ እንደገና በምስራቅ አርጎ ሄድና ወደ ማዕከላዊ ምድር ቢገባ ይመስላል። አብዱ አይኖቻቸውን ከሩቆ ወዳለው ተራራም እየሰደዱ ፊታቸው በሀዘን ተሸፈነም። ድምጻቸውም ከባድ ሆነም። ሁሉ ልጄ ይህንን ብቸኝነት የመረጥ ነው እኛ አይደለንም። ብቸኝነት እኛ መረጠን። እኛ የግዳጅ የሰላም ፈላጊዎች ነን። ተገድነው ወደዚህ የመጣ ነው አሉኝ። ምን ለማለት እንደፈልጉ አልገባኝም። ምን አሉኝ አባቴ አልኳቸውም። አብዱ ቀጠሉ፣ ሚስጥራቸው መዘርገፍ ጀመሩ። ድምጻቸው በሾካካው ነፋስ ውስጥ ተዋህዶ ይሰማል። ሰው እንዳይሰማቸው ሚስጥር ሊነግሩኝ ይመስላል። ሰው የለ፣ በግራና በቀኝ ያሉ እጅግ የሚያማምሩ አትክልቶች እንጂ የሰው ዘር የለም። ነገር ግን ሹክሹክታቸው ሚስጥራትን ሊነግሩኝና ሊያካፍሉኝ እንደሆነም ተረድቻለሁ። እኔና ወንድሜ ብለው ቀጠሉ እጅግ የምንዋደድ ነበር፣ ግን ዓለም ፍቅርን አትወድም። አንድ ጊዜ በተራራው ግርጌ ባለው ገበያ በዛ ወንድሜ ከአንድ ሰው ጋር ጸብ ይጀምርና ሰው ይገላል። ከዛም ሲሉ ደነገጥኩኝ። የጦርነት ጥይትና የቂም ጥይት አንድ መሆናቸውን ያን የተረዳሁም። የዚያ ሰው ዘመዶች በቂም ተሞሉም። እኛ ደግሞ በቀል የሌለበት ዓለምን ፈለግን። ወንድሜ ክፉ ሆኖም አልነበረም። በአጋጣሚ ነበረም ሰው ይገደለው በሆኑ። የዚያ ሰው ዘመዶች በቂም ተሞሉም። አሳደዱን፣ ገፉን፣ እጅግ በጣም አሰቃዩን። ሊገሉን ዕለት ዕለት ይፈልጉ ነበር። እኛ ደግሞ በቀል የሌለበት ዓለምን ፈለግን። እኛ ባህላችን የቂምና ደም ያስተላልፋልና የቂምና ደም በኛ ተላለፈም። እኛ ግን ይህን ደም ልጆቻችን ላይ ማስተላለፍ አልፈለግንም። አሉ አብዱ እየቆዘሙ እንባቸው ባይናቸው የመላ ይመስላል። በዚያች ምድር ከቆየን እኛ እንሞታለን ወይም ልጆቻችን የቂም ወራሾች ይሆናሉ። ሞቱን ፈራ ነው አፈር ነው ሸሸ ነው። የቂም ወራሾችን መሆን አልፈለግንም እና አሉኝ አብዱ አብዱ በአንካሲያቸው መሬት ላይ ያለውን አፈር ነካኩም ስለዚህ ከሀገር ደንብር ለቀን ከሰው መሀል ሸሽተን በዚህ የአራዊት መናኸሪያ ሞትን ፈርተን ተቀመጥን ሞት እዚህ ይገኝ ይሆናል ግን የቂም ደም እዚህ የለም ልጆቻችንን ለመጠበቅ ብቸኝነት የመረጥነው ለዚያ ነው ለዛ ነው ልጅ አሉኝ አብዱ ንግግራቸውን ሲጨርሱ የኔና የእነሱ ጣፈንታ ምን ያህል እንደሚመሳሰል ተሰማኝ። እኔም የሚሸከመው የብራና ደራም የጥንት ትውልዶች ሚስጥር ከዘመናዊ ጥፋት ለመጠበቅ የተደረገ ትግል ነው። ሙሉ ጨረቃ በሰማዩ ላይ ወለል ብላለች። እጅግ ትማርካለች። ከተራራው ጋር እየተወያየችና እየተነጋገረች ትመስላለች። በሰሜንና በደቡብ በምስራቅና በምዕራብ አፋቸውን አሹለው የሚያወሩ የሚመስሉ እጅግ የረዘሙና ነገሰፍ ተራሮች ይታዩኛል። የወሎ ታብዱ አልኳቸው። ጥያቄ እየጀመርኩኝ ስመጣ ባለፈው ተደነጋገር የነበረ ከተለያየ ቦታዎች አይኖችን ሳማትር አንደኛው ይሄም ቤት፣ ሌላው ከዛ ስር ያለውን ሌላ ደግሞ አንድ ሌላ ቤት ሚያየው መስሎ ነበረ አልኳቸው። አውዱ ነው አሁን ያንኛው ቤት እዚሁኚ አይታየኝም። ሌላኛው ቤት ግን ብዬ ከሩቅ ጠቆምኳቸው። አዩና ብሎ ዝም አሉ። ብዙም ለመናገር ይፈልጓል መሰለኝ። ያ ቤት የሰው መኖሪያ ወይስ የሌላ አልኳቸው አብዱን። ምናልባት የውሻ ድምፅ ስለሰማሁ ወዲህ መጣሁ እንጂ ያነኛው ቀርቦኝ ወደዛ እኮ ሊሄድ ነበረ አልኳቸውም። ቀና ብሎ ተመለከቱኝና፣ ያላ ያላ ፈጣሪ እንኳን ጠበቀ አሉኝ። አብዱ ምንድነው ምንድነው አብዱ አልኳቸውም? አይ ፈጣሪ ጠብቆሃል ታዳጊ ልጅ ነህና ፈጣሪ ጠብቆሃል ይላሉ ደጋግሞም እንዲህ አይነት ነገር እጅግ የሚስበኝና የሚማርከኝ ነገር ነው እውነቱን ለማወቅእና ሚስጥሩን ለመፈለግ እጅግ በጣም ፈለግኩና ጠየኳቸው ደጋግሚ ምንድነው እዛ ላይ ያለው ሚስጥር ምንድነው ይንገሩኝ ይንገሩኝ አልኳቸው አብዱም በሩቅ ያለውን ከተራራው ጫፍ ትንሽ ወረድሮ የሚታየውን? ብቻውን የቆመው ነጠላ ጎጆ ቤት እያመለከቱኝ፣ ቤቱ በጣም የቆየ ሰው የማይኖርበት ይመስላል። አሉም ኖሆኔ በርካታ አመታትን እዚህ አካባቢ ለብቻ ይኖር ቤቱ የሚያስፈላን የሚያስደነግጥ ሞገስ ያለው ነገር ነው። ያንን ቤት እያየው ነው አሉ ደጋግሙ። አዎ እያየሁት ነው። ሰው የሰራው ቢመስልም ተከፍቶ አያውቅም ልጄ። ድግት ያብዱ ዝም ተንቀጠቀጠና በድንጋጤ መንፈስ እያገባኝ። ያ ቤት እጅግ የሚያስፈራ አንዳች መንፈስ እንዳለበት ነው ምናምን ነው። ሙሉ ጨረቃ በወጣችበትና በሌሊት ጊዜ ከውስጡ ጭስና እሳት እንደሚያሳይ አይቻለሁ አሉ። ምን አልኳቸው? አሁ ሙሉ ጨረቃ በወጣችበት በሌሊት ጊዜ ከውስጡ ጭስና እሳት ያሳያል። የቤቱን ጣሪያ ደግፎ የቆመውን ትልቅ ዛፍ ተመለከትከው? ወለል ባለው ጨረቃ ላይ ተንጠልጥሎ ገዝፎ የሚታይ ታላቅ ዛፍን እያሳዩኝ። ከሩቅ ነው። አው ተመለከትኩት። አው አልኳቸው። ብሎ ዝም አሉ። በተደጋጋሚ በከባድ መብረቅ ይመታል ግን አይቃጠልም አሉ። ምን አልኳቸው? አው በተደጋጋሚ በሙሉ ጨረቃ ጊዜ በተደጋጋሚ በተደጋጋሚ ይመታል በመብረቅ ነገር ግን አይቃጠልም። አብዶ ወደ እኔ ዞሩ። አይናቸው በከባድ ማስጠንቀቂያ ተሞልቷል። ያን ቤት አትቅረበው ልጄ፣ ያ የጥንት ስፍራ ነው። ሰውና ሰላም ያለው አይመስልም። ምናልባትም የጥንት የደም እና የሚስጥር አሻራ ያለበት ቦታ ሊሆን ይችላል። ሚስጥሩም አልገባኝም አሉኝ አብዱ። ጨረቃዋ ያንን ቤት አበርተዋለች። ቤቱ በውበት ውስጥ የሚያስፈራ የሚያስደንቅና የሚጣራ ሚስጥር ያለው ይመስላል። እኔና አጉቴ ሚስጥርን የምፈልግ ሰው ነኝ። መኖር ማለት ከእውነት ጋር እየታገሉ ሚስጥርን እየፈለጉ አዲስ ነገርን እያሰሱ ከህይወት ጋር እየታገሉ መኖር ነው ብያምናሉም። በውስጤ የመጨረሻው የፍርሃትና እና የጥርጣሬ ሞገድ ተነሳም። በሆኑ ልቤ ሲድር ተሰማኝ። ነገር ግን ማወቅ ደግሞ እጅግም ፈለኩኝ። አብዶ የመጣውበት ምክንያት ከመጠየቅ ይልቅ ትኩረትን ወደዚያች ብቸኛ ወደምትቆመው ጎጆ አዞርም። የሱ አይኖች በወሎ እና በጎንደር መካከል ባሉ በዚህ ድንገተኛ ገድር ውስጥ ስለ ተቀበለ ጥልቅ ምስጢር አሳዩኝ። የሱን የቂም በቀል ታሪክ ማዳመጥ ልቤን ሰብሮት ነበረም። አሁን ግን መንፈሳዊ ጉዞ የጀመረውም ይመስለኛል። እውነት በአብዱ ቤት የተቀበለች አክል ይሰማ ይጀመረም አልጠርጥረደኝ ከጠለጠርኩ ሊሆን ይችላል። አብዱ አንዳች ምስጢርን የያዙ ታላቅ ሰዎች ሊሆኑ እንደሚችሉ ገብቶኛል። አብዱና ቤቱም ምስጢርን የቆለፉም ይመስለኛል። ጥርጣሬ ነው። አብዱ አጠገቢ መሬት ላይ ተቀምጦ ድምፁ ወደ ሹክሹክታ ዝቅ ሲል፣ የጎጇ ብርሃን ብቻ የነበረው የምሽቱ ጨለማም አሁን በምስጢራዊ ትርካ ተተካ። ልጅ ሆይ ይህንን ተራራማ ምድር የሚገዛው ሰው ብቻ አይደለም። አየህ፣ እነዚህ ሰማይ ጠቀስ ገደሎች የጥንት ዘመን መንፈሶች ማደሪያ ናቸው ይባላል። የኛ አባቶች ያምኑ ነበረም። እነዚህ በከፍታ ላይ ያሉ ተራሮች ምድርና ሰማይ የሚገኙባቸው መጋረጃዎች ናቸው ብለን እናምናለን። አብዱ ራሳቸውን ቀና አድርገው ወደ ጨረቃ ተመለከቱም። እዚህ ስፍራ የምትኖረው ጨረቃም የተለየች ናት። የከተማዋ ጨረቃ አይደለችም። እዚህ ላይ ስትወጣ ሙሉ ትሆናለች። እዚህ በረሃ የሸሸነው እኛ ሳኑን የሸሸነውና የማናውቀው የረሳኑን የከተማ ሰው ይመስላሉ። ሰምተኛል አሉ፣ ፈገግ እያሉ በወሎኛ ዘይም ደስ በሚል አማርኛ አነጋገር አብዱ ቀጠሉ። እኒህ መንፈሶች በየጊዜው ወደ ምድር ይወርዳሉ። ከዋክብት ቋንቋቸው ናቸው። የከዋክብት ቋንቋና የጥንት መቃብር በዚህ አካባቢ በርካታ ነገር እንዳለ ይነገራል። ያው ይነገራ ብቻም ሳይሆን እናውቃለን ብለው ፈገግ አሉ። እውነትንም አብዱ የሚወቁት ሚስጥር አለም። ነገር ግን ለኔ ግራ ገብቶኛል። በአፈታሪክ እንደሚነገረው ብለው ቀጠሉም። እዚህ አካባቢ ማን ነው አፈታሪክ ነጋሪው? ብዬ እንዳስብ አደረገኝ። ማንም የለም። እናም እሳቸው ናቸው ነዋሪ። እጅግ በጣም ያረጁ የጥንት የኢትዮጵያ ጠንቋዮች በሕይወት እያሉ ከከዋክት ጋር ይነጋገሩ ነበር ይባላል። ሲሞቱም ነፍሳቸው ወደ ተራራዎቹ ይመለሳሉ። በምድርና በሰማይ መካከል ቆመው በምሽትና በኳኩት አማካኝነት መልእክት ያስተላልፋሉ፣ በማለት ቀና ብለው ወደ ሰማይ አንጋጠው ይመለከቱ ጀመረም። ቃብዱ በአይናቸው ውስጥ እውነት ፍርሃትና ክብር ተደባልቆ ታየም። ያችን ነጠላ ጎጆ ቤት ሰዎች እንደሚሉት የጥንት መቃብር ስር ነው የተሰራቸው። እነዛ ሰዎች ማናቸው? እኔ እጠይቃለሁም። በውስጧ የታተመ መንፈስ የሰው ልጅ ሚስጥሮችን ለመጠበቅ ቃል ይገባ ግን በህይወቱ፣ በደም የተጨማለቀ መንፈስ ነው። አዎ ይባላል ብለው እንደገና ፈገግ አሉ። የኔ ሰው ሚስጥር፣ አልገባኝም። አብዱ በሹክሹክታችን ነጠላ ቤት ባይናቸው ሲያሳዩ የሰሙትንና ያዩትን ተረጉም። የቤቱን ጣሪያ ደግፎ የቆመ ያን ትልቁ ዛፍ አይተዋል። ቅድም ያሳየው እንደገና ጠቁም። አዎ ባይኖች አይቻሉም። ልክ በሙሉ ጨረቃ መብረቅ ይወርዳል ደጋግሞ ይመታዋል። አይቃጠልም፣ አይነድም፣ ውጦ ዝም ይላል እንጂ አሉ አብዱ። በፈገግታም እኔን እየተመለከቱ ምናልባት ፍርሃታቸውን ለመደበቅ በፈገግታቸው ያጀሁት ይመስለኛል። አዎ በሹክሹክታ ማውራት ጀመሩ። ቀጠሉ እኔ ራሴ በዓይኔ አይቼዋለሁ፣ እውነት ነው። በሙሉ ጨረቃ ሌሊት ልክ እንደዛሬው ምሽት ብለው ጨረቃዋን እያሳዩኝ ልክ እንደዛሬዋ እንደ ዛሬው አይነት ምሽት ናት። ከብቶችን ወደ ማደሪያቸው አስገብቼ አካባቢውን ስቃኝ ነበር። ለመጀመሪያ ጊዜ አየሁት አሉኝ። ከቤቱ ውስጥ ከባድ እሳት ወይም ትኩስ አየር ሲወጣም ተመልክቻለሁ። እሳቱ በቅጽበት ወደ ጭስ ይለወጣል። ከዚያም ጭሱ እንደ ሰው ቅርጽ ተነስቶ ወደ ተራራው ጫፍ ይወጣል አሉ አፍቱ ቀስ እያሉ በሹክሹክታም። ንይ ሰው እየሰጋቸው ንይ ሰው እየሰወናቸው እንዴ ማለት ሁሉ ጀመርኩኝ። ከዛም እንደገና ረጋጋሉም በዚህ ጊዜ የአብዱ ሚስት ፋጢማ የቤቱን በር ከፍታ በጨለማ ውስጥ ቆማለች። ፊቷ በፍርሃት ተሸፍኗል። አብዱ፣ ስለዚህ ቤት አታውራ አባክ፣ አታውራ ያላህ እንግዳ የሆነው ልጃችን በቀንቱ አታስፈራራው አለች በዝግታም። አብዱ ግን አልተውም። የኔን ጉጉት፣ የኔን ፍላጎት፣ የኔን ምስጥራ ነፍናፊነት ሳይገባው አልቀረም ልጅ የኛ ፍርሃት አይደለም። ፍርሃታችን የውጭው ዓለም ቂብ ነው። የዚህ ቤት ፍርሃት ግን የውስጥ ነው። አንድ አፈታሪክ አለም ያ ፈታሪክ ምንድን ነው? እጠይቃለሁ ራሴ ያንም ቤት የሚጠብቀው መንፈስ በህይወቱ የማይፈታ ሚስጥር የያዘ የገዳም ሰው ነበረ ሚባል ነገርም አለ። መንፈሱ በውስጡ የተቀበረውን ሚስጥር ለማንም እንዳይሰጥ መሐላ ገብቶ ስለነበር አሁን እዚያ ይኖራል ተብሎ ይታሰባል። መብረቅ የሚመጣው ዛፍ ደግሞ የዚያ መሐላ ምልክት ነው። መብረቁ ሊያጠፋው ይፈልጋል ግን ቃሉ ጠንካራ ስለሆነ አይሳካም አሉ። አብዱም በሆኑ የአብዱ ታሪክ በውስጥ ያለውን የራሴን አደራና ኮዳ በሰቀቀን በርኖ ስም እንደወርቅ አድርጎኛል። የማይፈታ ሚስጥር፣ የገዳም ስር መሐላም፣ የደም ዱካ። ይህንን ሁሉ ከኔ ጋር ካለው ያፋሩ አባትና መልእክቱን ከላኩኝ ከሰሜን አምባ ካሉ ታላቅ አባት አደራ ጋር ምን ያገናኘዋል? እኔ ደግሞ ብራናውን፣ ኮዱን እንዲው ቀበረዋለሁ። ይህን ያደረኩበት በገዳዮች እጅ እንዳይወድቅ ብዬ ነበረ። እኔም ቢሆን በዳንኤል ትንቢት አራት የመጨረሻውን ቃሉን ትርጉም ለትውልድ ለማስተላለፍ ቃል ገብቻሉ። ምን ምናልባት ያ መጨረሻ ማረፍ ይሆንን? ወይስ መፍትሄ አብሮ የጥያቄ ማቃጨት ጀመረ። ምን አገባኝ? ነጭስ በማያገባኝ መከራን ብራሲ ላይ ወልዳሉ። የራሱ ጉዳይ አብዱ በጸሎት አይናቸውን ጨፈም። ልጄ ማውን ረፍ ያለ እንግዳ ከወንክኛ እንጠብቅሃለን። ግን አደራሃን ይዘህ ብትጓዝ ወደዚህ ቤት አትመልከት፣ አትይ ምናልባት መንፈሱ የእኛን ሚስጥርና ፍርሃት ይዞ ሊሆን ይችላል። የሌሎች ሚስጥር ግን መፈለግ ለሕይወት አደገኛ ነው አሉ አብዱ። ያውዱ ማስጠንቀቂያ በጆሮ ሲጮ፣ ልቤ ግን ወደዚያች ነጠላ ጎጆ ይሳባል። አሁን የህመሜንና የድካም ዘመኔ ሊያበቃ ይመስላል። አላሉን ራሴ አዲስ ነገር ሁሌም ቢሆን መፈለግና ማሰስ፣ አዲስ ነገር ለመሞከር አዲስ ነገር ለማወቅ ያለ ጉጉት ህይወቴ ሊያጠፋት ሳይቀር አልቀረም። በውስጥ ያለው የሚስጥር ፍለጋ ጥማት ከፍርሃት ይበለጥም። በነጋታው ወደ አፋር የሚሄድ ይመስለኛል። ነገር ግን የማይፈታ ሚስጥር ያዘለ ሌላ ጎጆ ጥቂት ኪሎ ሜትሮች ርቀት ላይ ያለና እየተመለከተኝ ይመስለኛል። ከሆኑ ያውዱ ማስጠንቀቂያ በጆሮዬ ውስጥ አስተጋባም። ልጄ ወደዚያ ቤት አትመልከት። ሆኖም ግን ልቤ በሌላ በጥልቅና በዘመናት በቆየ መረ ተገስቷል። እኔ አጋጣሚዎች የእግዚአብሔር መልካም ፈቃድን የምናይባቸው መንገድንም የምንመራባቸው የምንመረባቸው እንደሚሆኑ አምናሉም የራስ ልጄን ጉዞ የመጀመሪያ የሳጥኑ ምስጢር መጨረሻ ሰዓት መቀበሩ በጦርነት መሃል የቆሰረውን ያንን ብላቴና ትቼ መምጣቴ ከዚያም በዚህ በምድረ በዳ በአብዶና በፋጢማ ዘንድ ሰላምና ፍቅር የተመላበት የህይወት ማግኘቴ እነዚህ ሁሉ ድንገተኛ ክስተቶች ናቸውን? ብዬ ለራሴ ይጠይቃሉ። በፍጹም ሊሆኑ አይችሉም። በታምር አይሆኑም። አባቶቻችን ሁል ጊዜ ይላሉ፣ የእግዚአብሔር ፈቃድ የምታውቀው ቅንነት፣ መልካምነትና በቸርነት በሞከርከው መንገድህ የሚያጋጥምህን የህይወት መስመር ይዘህ ስታይሆነውም ወይስ ትመለከተውን ይላሉ። በየት ወክል ፍቃዱ እንደሚሆን ያኔ ተረዳዋለንም። አንኳኩ ይከፍትላችኋል፣ ለምኑ ይሰጣችኋል እንዲል ቃሉ ማለት ነው። አንኳኩ ልክ የምታገኘው በጠየቅኸው ልክ የምትቀበለው እውነት ሊኖር ይችላል ነውና። ስለዚህ የእግዚአብሔር ፍቃድ የሚታወቀው በቅንነት የሞከርነው ሙከራ በሚወስደን መንገድ ላይ መገኘታችን ነው ብያመንኩኝ። ስለዚህ በቅልነት እዚህ እግዚአብሔር ፈቃድ ወደዚህ ቦታ መጥቼ ከነርሱ ጋር እንዳድር ከነርሱ ጋር እንደተዋወቅ ከነርሱ ጋር ሚስጥር እንድካፈል ይሆናል። የእግዚአብሔር አጠራሩ ድንቅ ነውና አሰራሩም ግሩም ነውና፣ እውነት ነው እውነት ነው። የአፋሩ አባት የሚጠብቁኝ አንድ እውነት ይኖራሉ። የራስ ደጀኑ እንያ ታላቅ ባህታዊ የላኩኝም መልእክት እውነት ነው። ነገር ግን ቃሉን ለማድረስ የሞከርኩት ሙከራ ወደ አፋር ሳይሆን ወደዚህ የተዘጋና ሚስጥራዊ ጎጆ አመጣኝ። አሁን ደግሞ የብቸኝነትና የመሐላ መንፈስ አለበት የተባለውን ቤት ከፍቼ ፊት ለፊቴ ማየትን ወሰንኩኝ። ነገር ግን ፈራው፣ ደነገትኩም። ይህ ከገዳማት ብራና ጋር በቀጥታ የተያያዘ ጥልቅ ፍንጭ ሆነን ጥያቄ ነው። ይህ የማይሻር ውሳኔ በሌሊት ሁሉም ሰው በተኛበት ጊዜ ካብዱ ቤት ለመውጣት ወስኛለሁ። ጨረቃዋ አሁን በከዋክብት ሰማይ ላይ ተንጠልጥላለች። የጥበብ ብርሃኗ በምድር ላይ ትዘራለች። በእውነቱ የመንገድ አቅጣጫው ግልጽ ነው። ወደ አፋር የሚወስደው ምስራቃዊ መንገድ ሳይሆን አብዱ የከለከለኝና በፍርሃት የተናገረኝን የብቸኛዋ የግንጥል ጌጧን ያችን ጎጆ አቅጣጫ ይዞ መጓዝ አሰብኩኝ። በእግሮቼ ውስጥ አዲስ ኃይል ተሰማኝ። ይህ ከምግብ ወይም ከረፍት የመጣ አይደለም። ከፍላጎት የመጣ ጉልበት ነበርም። የእግዚአብሔር ፍቃድ አሁን ወደዚህ ምስጢራዊ ቦታ ይመራኝ ይሆነንም አፈታሪክ የተጠቀሰው መብረቅ የመታ ዛፍ ስመለከት የገዳማት ብራና የያዘውን ምስጢር አሰብኩኝ። በእውነቱም 314 ኮዱ የዘላለማዊነት 27 የክብር እንዲሁም 64 የአንድነት ጥምረት ነው። ይቺ ጎጆ ቤት ደግሞ የጥንት የመሐላን የቃል ኪዳን መገለጫ ከሆነች ምናልባት እዚህ የሚገኘው የጠፋው የቃል ኪዳን ቁልፍ ሊሆን ይችላል። ለራሴ ጥያቄ ጠየቅኩኝ። እጆችን አንስቼ ወደ ኪስ ያስገባሁኝ አንድ ነገር ፍለጋ ነበር። ጻብነትን ፈልጌ ነው፣ ከክፉ መንፈስ መጠበቂያም የአባቶቼ ድንቅ ጥበብ ያለበት ድንቅና ልዩ ህጽ ነው። ከመናፍስትና ከክፉ ነገሮች ሁሉ ሊጠብቅ የሚችል ራሱን የቻለ ኃይልና መናፍስትን የሚዋጋው ህጽ ነው። በትክክለኛ ስሙ ይህ ህጽ እጸ ኮሬ ነው። በመላው ዓለም የምትገኙ ውድ አድማጭና ተከታታዮች፣ ከብዙ በጥቂቱ እውነተኛ የሆነውን መንገዴንና ውጣውረዴን ለእናንተ እያካፈልኳችሁ ይገኛል። ወይ ማውቴ ወይ በሆኑ ካወቀው ከፍለጻፍ ከሰማው ከፍ ለተናገር የአባቶችን ሚስጥር ጠብቅ፣ በተባልኩት መሰረት ይህንን እውነት ነው ለእናንተ እያቀረብኩ ነው። ቀጣዩን ክፍል ይዤላችሁ እመጣለሁ። ይህንን በማጋራት ለሰዎች ሼር እና ላይክ እንዲያረጉ በመጋበዝ ማህበራችን እናስፋላለሁኝ። ሰላም ለወላችን ይሁን ለሀገራችን ለኢትዮጵያ ለዓለም ሁሉ እመኛለሁ።